ሰላም እንደምናላቸው ውድ የአዶኒያስ ካር ሪቪው ቤተሰቦች፣ በዘርሽታችን በስፋት የምናየው ነገር የብዙዎቻችን ጥያቄ ሆኖን ነው። ይህም እንደምታውቁት በሀገራችን ላይ አዳዲስ የነዳጅ መኪኖች ወደ ኢትዮጵያ ማስገባት አይቻልም። ነገር ግን ይህ የሚሰራው ሙሉ ለሙሉ ተገጣጥመው ወደ ሀገር ስለሚገቡ ለሚገቡ የነዳጅ መኪኖች ብቻ ነው። ከዚህ ውጪ አሁን አሁን ገበያ ላይ ስንወጣ የምናገኛቸው አብዛኞቹ ሸርካሪዎች ኢትዮጵያ ውስጥ የተገጣጠሙ ናቸው። በዚህም ላይ ጥያቄ ይነሳል። እነዚህ በሀገር ውስጥ የተገጣጠሙ ተሽከርካሪዎች ለሙሉ ውጭ ሀገራት ላይ ተገጣጥመው ወደ ሀገር ውስጥ እንዲገቡ ከተባሉት የነዳጅ ተሽከርካሪዎች በኳሊቲ ያንሳሉ ወይስ ምን ልዩነት አላቸው የሚለውን ነገር በስፋት እናያለን። ከዚህ በተጨማሪ የምናያቸው ነገሮች እነ ተሽከርካሪዎች ቢሉ ኳሊቲያቸው እንዴት ነው? አቅማቸው ውስጥ ከዚህ በተጨማሪ ደግሞ መኪናውን መልሰን ስንሸጥ አይነት ችግር ሊያጋጥመን ይችላል። ከዚህ በተጨማሪ ደግሞ በኢትዮጵያ ውስጥ የተገጣጠሙ ተሽከርካሪዎች የትኞቹ የትኞቹ ናቸው የሚሉትንም በስፋት እናያለን። ይህንም ቪዲዮ አይተን ስንጨርስ በኢትዮጵያ ውስጥ ስለሚገጣጠሙ ተሽከርካሪዎች አስተያየታችሁ እንደሚቀየር ተስፋ አድርጋለሁ። ጥታ ወደ ቪዲዮ ከመግባታችሁን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየቀኑ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን ብቻ መከታተልን ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎኝ ደርሶ መጀመሪያ ኢትዮጵያ ውስጥ ስላለው ስለ መኪና ኢንዱስትሪ አንዳንድ ነገር እንበል። እንደምታውቁት ባለፉት ጥቂት ዓመታት ውስጥ ኢትዮጵያ የተለያዩ በአውቶሞቲቭ ዘርፍ ላይ እድገቶችን ያሳዩ ይገኛሉ። በዛ ያሉ የውጭ ሀገር መኪና አምራጭ ካምፓኒዎች በኢትዮጵያ ውስጥ የመገጣጠሚያ ፕላንቶችን እየከፈቱ ሲሆን ከዚህ በተጨማሪም ኢትዮጵያ ውስጥ የሚገኙ ኢንተርፕረነሮች የተለያዩ አሴምብሊንግ ፕላንት በሀገር ውስጥ እየከፈቱ ይገኛሉ። እነዚህም የመኪና መግጣጠሚያ ቦታዎች የኢትዮጵያን የመኪና ገበያ ብቻ ሳይሆን ከጥቂት ዓመታት በኋላ ለኤክስፖርትም እንደሚያቀርቡ ይገመታል። አንዳንድ መኪና መግጣጠሚያ ካምፓኒዎች መኪና መገጣጠም ብቻ አይደለም፣ አንዳንዶቹ ጥቂትም ቢሆን አነስተኛም ቢሆን የስፔ ፓርት ለማምረት እየሞከሩ ይገኛሉ። እንደምታዩት ሀገራችን ላይ የስፔ ፓርት ለማምረት የሚያስፈልጉት የተለያዩ ሮል ማቴሪያሎች አሉ ይህም ኢትዮጵያ ውስጥ ያለውን የመኪና ገበያ በከፍተኛ ሁኔታ እያገዘ የሚገኝ ሲሆን የኢትዮጵያ የህዝብ ቁጥር እና የመኪና ያለው ቁጥር ደግሞ ስለማይጣጣም በዛ ያለ ተጨማሪ መኪና መገጣጠሚያ ቦታዎች እንደሚያስፈልጉ ግልጽ ነው። ኢትዮጵያ ውስጥ በዋነኝነት መኪና ከሚገጣጠሙ ድርጅቶች መካከል እነ ማሮቲ ሱዙኪ፣ ሊፋን፣ ሃውንዳይ እንዲሁም ሾፍቶ ተጠቃሽ ናቸው። እነዚህ እስካሁን መኪናዎች መኪና እየገጣጠሙ ለተለያዩ አገልግሎቶች ሲያቀርቡ የነበሩት ካምፓኒዎች በዋነኝነት የመርቷቸው ተሽከርካሪዎች ቦዲታይፓቸው ሲዳን፣ ኤስቪ፣ ፒክፕ እንዲሁም ትራክስ የምንላቸው ናቸው። እነ ሸርካሪዎችም ለከተማ ውስጥ አገልግሎት እንዲሁም ከከተማ ውጪ ለስራ የሚሆኑ ትሸርካሪዎች ናቸው። ታዲያ እንደዚህ በዛ ያለ መኪና አምራች ካምፓኒ ሀገር ውስጥ መኖሩ ለገዢው ምን ማለት ነው? ይህም ማለት ገዢው የተለያዩ መኪኖችን በተቀራራቢ ዋጋ እንዲሁም በተሻለ ዋጋ ገበያ ውስጥ በስፋት እንዲያገኝ ያደርገዋል። ከዚህ በተጨማሪም እንደምታውቁት በእኛ ሀገር ላይ በዋነኝነት የሚነሳው ነገር የመኪናው ጥንካሬ ምን ያህል ነው የሚል ነው። እሱን ደግሞ በዛሬው ቪዲዮ በደንብ እናያለን። ስለ ተሽከርካሪ ጥንካሬ በምናወራበት ጊዜ መኪናው አሴምብል በሚደረግበት ጊዜ አንዳንድ መታሰብ ያለባቸው ነገሮች አሉ። የመጀመሪያው ነገር የመኪናው ቢውል ኳሊቲ ነው። ቢውል ኳሊቲ በምንልበት ጊዜ መኪናው በሚገጣጠምበት ጊዜ ከፍሬም ጀምሮ ማለትም ከቻንስ ጀምሮ ውጫዊ ገጽታው እንዲሁም እስከ ውስጣዊ ነገሮቹ ድረስ እንዴት ነው የተገጣጠሙት በምን አይነት ኳሊቲ ነው የተገጣጠሙት የሚለው ነገር መታሰብ አለበት። እንደምታውቁት አብዛኞቹ ኢትዮጵያ ውስጥ የሚገጣጠሙ ተሽከርካሪዎች በኢንተርናሽናል ስታንዳርድ የሚገጣጠሙ ናቸው። ነገር ግን መታሰብ ያለበት ነገር የሚጠቀሟቸው እቃዎች ኢንተርናሽናል ስታንዳርድ ቢሆኑም ወሳኙ ነገር የመኪናው የሚገጣጠመው ሰውየው እስኪል በምን ያህል ሌብል ነው የሚለው ነገር መታየት አለበት። ይህ ብቻ ሲሆን እቃዎቹን መኪናው ላይ ለመገጣጠም የሚጠቀሙት ቴክኖሎጂ ምን አይነት ቴክኖሎጂ ይጠቀማሉ የሚለ ነገር የመኪናውን ጥንካሬ በኋላ ላይ በምንጠቀምበት ጊዜ የረጅም ጊዜ አገልግሎት ላይ ከፍተኛ ተጽዕኖ ይኖረዋል። የመኪናው ቦዲ ወርቅ አብዛኛው ጊዜ የኢትዮጵያ ውስጥ የሚገኙት መኪና ገጣጣሚ ድርጅቶች የሚያስቡት ነገር ሶሊድ የሆነ ዲዛይን ነው። ለምሳሌ እንደነ ሃያንዳይ ማሩቲ ሱዙኪ እንዲሁም ዋን መኪና አምራቾች እስከ ዛሬም ሲያመርቱ የነበሩ አሁንም እያመረቱ የሚገኙት ድርጅቶች በዋነኝነት መኪናውን በሚያመርቱበት ጊዜ የሚያዩት ነገሮች ለኢትዮጵያ መንገዶች ተስማሚ እንዲሆን በማሰብ ነው። ከአነስተኛ ጉድጓቶች ጀምሮ እስከ አቧራ፣ እንዲሁም ከባባድ መንገዶች ላይ መኪናው በምን ያህል መልኩ አገልግሎት ሊሰጥ ይችላል ያለ ብልሽት የሚለው ነገር በስፋት ያውታል። በተጨማሪም አብዛኞቹ የመኪናው ኮምፖነንቶች የሚመጡት ከተለያዩ አለም አቀፍ ላይ ከታመኑ መኪና አምራች ካምፓኒዎች የሚጠቀሙባቸው ስፔር ፓርት አቅራቢዎች ነው። ኢትዮጵያ ውስጥ ደግሞ አሁን አሁን ጥሩ የሚባለው ነገር ትንንሽ ስፔር ፓርቶችን ቢሆን መመረጥ እየጀመሩ ነው። ስፔሻሊ በኢንጂን ትራንስሚሽን ላይ እነሱ ማውንት ለማድረግ የምንጠቀምባቸው የተለያዩ ነገሮች ላይ እዚህም በምናይበት ጊዜ ትንንሽ ነገሮች ሊመስሉ ይችላሉ፣ ነገር ግን የመኪና ዋጋ ላይ ከፍተኛ ተጽዕኖ አላቸው። መኪኖቹ ይበልጥ አፎርደብል ብዙ ሰው በቀላሉ ዋጋ እንዲገዛቸው የሚያስችሉ ናቸው። በግል ያጋጠመኝ እንዲሁም ደግሞ በዙሪያ ያሉ ሰዎች ያጋጠማቸው አንዳንድ ነገሮችን ላስጫወታችሁ። ብዙ ጊዜ እነዚህ ሀገር ትልቁ ችግራቸው የቢውልድ ኳሊቲ አይደለም። ዋነኛ ችግራቸው የስፔር ፓርት እጥረት ነው። እነዚህ መኪኖችን ስፔር አታችሁ በሌላ ተመሳሳይ ወይ በፌክ ደግሞ ወይ ደግሞ ገብቶ በወጣ ስፔር የምጠቀሙባቸው ከሆነ የመኪኖቹ ችግር ከቀን ወደ ቀን እየባሰ ነው የሚሄደው። ስለዚህ በተቻለ መጠን እንደምንም ብላችሁ ኦሪጂናል ስፔራቸው የምጠቀሙባቸው ከሆነ፣ እንዲሁም እንደ መኪኖቹ ባህሪ የምታሽከርክሯቸው ከሆነ ያን ያህል ችግር ያለባቸው አይደሉም። ሰው ሀገር ውስጥ የተገጣጠመ ተሽከርካሪ ሲባል ደግሞ ሌላኛው የሚያነሳው ነገር መኪኖቹ ፐርፎርማንሳቸው ከውጭ ሀገራት ከሚገጣጠሙት ያን ያህል ከፍተኛ ልዩነት ያለው ይመስለዋል። ነገር ግን ሀገራችን ውስጥ የሚገጣጠሙት ሞተራቸው ከውጭ ሙሉ ለሙሉ አሲምብል ተደርጎ እዚህ መጥተው መግጠም ስለሆነ ሞተራቸው ሙሉ ለሙሉ ተመሳሳይ ነው። በዚህ ምክንያት መኪኖቹ ያላቸው የፈረስ ጉልበት ተመሳሳይ ነው። ለምሳሌ ያህል ጄትሮ ኤክስ ሰባ ፕላስ እንዲሁም ሱዙኪ ዲዛይር መመልከት እንችላለን። እነዚህ ሸርካሪዎች በሀገራችን ውስጥ የሚገጣጠማሉ እንዲሁም በውጭ ሀገራት ላይ ይገጣጠማሉ። እነዚህ በህንድና ቻይና ተገጣጥመው የሚመጡት ሸርካሪዎች ሀገራችን ውስጥ ከሚገጣጠሙት የሞተር ፈረስ ጉልበት ልዩነት የላቸውም። ያኛውም ጄትሮ ኤክስ ሰባ ፕላስ መቶ ሃምሳ የፈረስ ጉልበት ማመንጨት የሚችል ሲሆን ይችኛውም ሱዙኪ ዲዛይር ምንላ ተሽከርካሪ ከ82 የፈረስ ጉልበት ጀምሮ ማምጨት ይችላሉ። እንደምታውቁት ወደ እኛ ሀገር የሚገቡ ተሽከርካሪዎች በዛ ያሉ ተሽከርካሪዎች ናቸው። እነ ተሽከርካሪዎቹም በተለያየ ፈረስ ጉልበት እንዲሁም በተለያየ እንጂን አማራጮች ለገበያ ቀርቦ እናገኛቸዋለን። በሀገራችን የሚቀጣጠሙ ተሽከርካሪዎች እነዚህ ተሽከርካሪዎች ብዙ ጊዜ የነዳጅ ቁጠባ ላይ የሚያተኩሩ ናቸው ከጉልበት ይልቅ የሚሆነበት ምክንያት በየቀኑ እንደምታውቁት በኢትዮጵያ ውስጥ የነዳጅ ዋጋ ከዕለት ወደ ዕለት እየጨመረ በመምጣቱ ነው። ሌላኛው የማይካደው ነገር ደግሞ በተለይ ለኢሮፕ ማርኬት ተብሎ የሚመረቱት ተመሳሳይ ሞዴሎች እና ሀገራችን ውስጥ የሚገጣጠሙት ተሽከርካሪዎች ልዩነታቸው ዋነኛው የፊቸር ልዩነት ናቸው። በተለይ ለኢሮፕ የሚመረቱ ተሽከርካሪዎች ብዙ ጊዜ በዛ ያለ ፊቸር የሚገጠምላቸው ሲሆን፣ እኛ ሀገር ላይ ደግሞ የሚገጣጠሙ ተሽከርካሪዎች በዋነኝነት ከፊቸር ይልቅ የሚያስተውሉት እንዲሁም የሚያተኩሩበትም የነዳጅ አጠቃቀምና መኪናው በቀላሉ ለጥገና ምቹ እንዲሆን እንዲሁም በቀላሉ ዋጋ ለገበያ እንዲቀርብ በመሆኑ ብዙ ጊዜ እነዚህ መኪኖች ለገበያ በሚቀርቡበት ጊዜ በዛ ያሉ ፊቸሮች ያን ያህል አይስተዋሉባቸውም። በተለይ ቆየት ያሉት ሞዴሎች ለምሳሌ ኢትዮጵያ ውስጥ የሚገጣጠሙ ሊፋን አምስት ሰላሳ የነበረው እና በቻይና ተገጣጥሞ የመጣው ሊፋን አምስት ሰላሳ ለዚህ ማሳያ ሊሆነን ይችላል። ኛው ደግሞ መኪኖቹ ከመሬት ያላቸው ከፍታ ነው። ከዚ ጋር በተያያዘም ሰስፔንሽናቸው ማየት እንችላለን። ብዙዎቹ ለአውሮፓ ማርኬት እንዲሁም ለአሜሪካ ማርኬት የሚገጣጠሙ ተሽከርካሪዎች እና ለእኛ ሀገር የሚገጣጠሙ ተሽከርካሪዎች ከመሬት ያላቸው ከፍታ ልዩነት አላቸው። ለእኛ ሀገር ብዙ ጊዜ ተመራጭ የሆነ ከመሬት ከፍ ተደርገው የተሰሩ ተሽከርካሪዎች ናቸው። እንደምታውቁት መንገዳችን ያን ያህል ብዙ የሚመች አይደለም። ሌላኛው ጥሩ ነገር ሀገር ውስጥ የሚገጣጠሙ ተሽከርካሪዎች ብዬ የማስበው ደግሞ የመኪኖቹ አፍተር ሴል ሰርቪስ የሚባለው ነገር ነው። እኛ ሀገር የሚገጣጠሙት ተሽከርካሪዎች አፍተር ሴል ሰርቪስ አብዛኞቹ አላቸው። በተለይ ደግሞ እነዚህ ካምፓኒዎች ላይ ተቀጥረው የሚሰሩት የተለያዩ ሜካኒኮች የራሳቸውን ከፍተው ራሱ በሚሰሩበት ጊዜ የዛ መኪና ስፔሻሊስት በመሆን ብዙ አሽከርካሪዎችን ከአላስፈላጊ ወጪ ይዳርጋሉ። በሌላ በኩል በምናይበት ጊዜ ደግሞ እነዚህ ከአሜሪካ ከቻይና፣ ከሌሎች ሀገራትም ኢምፖርት ተደርገው የሚመጡ ተሽከርካሪዎች ለመካኒኮቻችንም አዲስ ስለሆነ ብዙ ጊዜ መኪኖቹን ለመጠገን ሲባል ራሱ ብልሽት ሊያጋጥም ይችላል። ስለዚህ በአፍተር ሴል ሰርቪስ አገር ውስጥ የሚገጣጠሙት ተሽከርካሪዎች የተሻለ ያደርጋቸዋል። በስፔር ፓርት ጉዳይ ግን እውነት ለመናገር ሁለቱም ተመሳሳይ ናቸው። ከሀገር ውስጥ የሚገጣጠሙት የሚሆኑ ከውጭ የሚመጡት ሙሉ ለሙሉ በስፔር ፓርት ሀገር ውስጥ እጥረት አለ። አብዛኞቹ መኪና ገበያ ውስጥ የምታገኟቸው ከትንንሾቹ ጀምሮ እስከ ትልልቆቹ ድረስ አብዛኞቹ የስፔር ፓርት እጥረት ወይ ደግሞ ስፔራቸውን በሚገኝበት ጊዜ ዋጋቸው ውድ ነው። ሌላኛው ነገሩ ደግሞ መኪኖቹን ገዝተን ከተጠቀምንባቸው በኋላ መልሰን ስንሸጥ ያለው ነገር ነው መኪኖቹ በተለይ አገር ውስጥ የተገጣጠሙ ቆየት ያሉ ሞዴሎች ከሆኑ የሚሸጡበት ዋጋ ተመሳሳይ የፈረስ ጉልበት፣ ተመሳሳይ አቅም፣ ተመሳሳይ የነዳጅ አጠቃቀም ካላቸው ሌሎች ሸርካሪዎች ማለትም ከውጭ ኢምፖርት ከተደረጉት ማለት ነው፣ የሚሸጡበት ዋጋ በጣም የወረደ ነው። እነዚህ መኪኖች ላይ ለትርፍ ብላችሁ ያን ያህል ባታስቡባቸው ተመራጭ ናቸው። መጀመሪያ በመገዙበት ጊዜ ለትርፍ ሳይሆን ለረጅም ጊዜ መገለገልበታለሁ ብላችሁ ካሰባችሁ እነዚህ ሸርካሪዎች ወደ ሀገር ውስጥ ሲገቡ ሙሉ ለሙሉ ተገጣጥመው ከሚመጡ መኪኖች የዋጋ ቅናሽ አላቸው በገበያ ውስጥም ከአምስት መቶ ሺህ ብር እና ከዛ በላይ የዋጋ ልዩነት ልታገኙባቸው ትችላላችሁ። ስለዚህ እነዚህ መኪናዎች ለመግዛት በምታስቡበት ጊዜ ሀገራችን ውስጥ የተገጣጠሙ ተሽከርካሪዎች ከውጩ በምን ይለያል የሚሉት ነገሮች፣ እንዲሁም አቅማቸውን፣ በዋነኝነት ደግሞ አፍተር ሴል ሰርቪሳቸውን በረጅም ጊዜ ምን ያህል አገልግለዋል የሚሉትን ነገሮች በስፋት ብታዩ ጥሩ ነው። ሀገር ውስጥ የተገጣጠሙት ተሽከርካሪዎችን የምታሽከረከሩ አሽከርካሪዎች ደግሞ አዲስ ለሚገዙት የምትናገሩት የምታስተላልፉት ሀሳብ አስተያየት ካለ ኮመንት ላይ ጻፉልን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን መስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር ተገናኙ መረጃዎች መካፈል ከሆነ ሰብስክራይብ ያርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተ